አዲስ ቪዲዮ መጥቻለሁኝ በላይክ ጀምሮ፣ በጣም ያሳዝናል ጽናቴ የምታለቅስበት ምክንያት ኪራ በድጋሚ እችት አደረገባት ማለት ነው። እናም ኪራ እችት አረገብኝ ብላ ነው ስቅስቅ ብላ የምታለቅሰው። አምላክ ሆይ እኔ ምን አጉድዬበት ነው እኔን ትቶ ከሌላ ሴት ጋር የተኛው? እኔ ምን አጉድዬበት፣ ምን አሳንሽበት ነው እችት ያደረገብኝ ብላ ነው ስቅስቅ ብላ እያለቀሰች ያለችው በጣም ያሳዝናል። ሰላም ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛልኝ በሀገር ውስጡም ከሀገር ውጭ ያላችሁ ፈጣሪ ይጠብቃችሁ ሀገራችንን ሰላም ያደርግልን ለዚህ ቻናል አዲስ ሲሆናችሁ ላይክ እና ሼር ሰብስክራይብ ማድረግ አትርሱ ቪዲዮውን እስከ መጨረሻ ለመከታተል ሞክሩ በጣም ያሳዝናል ምክንያቱም አንድ ነገር ሲደጋገም በጣም ከባድ ነው እናም ያላሰበችው ነገር ነው የተፈጠረው ማለት ነው በጣም ያሳዝናል። በምን ምክንያት እንደሰማች ወይም ደግሞ በምን ምክንያት ችት እንዳረገባት የምነግራችሁ ይሆናል። እናም ሊና ቀጥታ ለጓደኛዋ ደውላ ነበር፣ ስልክ ማለት ነው። ስልክ ደውላ እያወሩ እያለ እንዴ፣ የዛን ቀን እኮ በስማ እንዴት እንዳሳለፍን ቀርቶን፣ እንደዚህ አርጎ እንዲህ አርጎ እንደምን ልበላችሁ ያልተናገረችው ነገር የለም እና ከዛ ጽናት ከደረጃ ወደ ታች እየወረደች በስተ መጨረሻ ስታያት ኒና ናት። ከዛ እንዲህ ኒና እዚህ ጋር ምን እየሰራች ነው ብላ ወደ ታች ደግሞ ስትወርድ እታች እያወራች ነው። ስልክ እያወራች ነበረ። እናም ስልክ ስታወራ ቆም ብላ ስታዳምጣት ስለኪራ ነው። ምክንያቱም ይሄንን መጀመሪያ ከተፈጠረ በኋላ ራሱ እባክን ኪራ ይሄን ነገር በግልጽ ተናገር ሲሉት ነበረ ሲሉት ነበረ። ነገር ግን እሷ ቀድማ ሰማች። ቀድማ የሰማችው ማን ነች? ጽናት ናት። አያችሁ፣ አንዳንዴ የሆነ ነገር ግልጽ ካደረግን ከትዳራችን ከፍቅራችን እንበጠበጣለን እያለን በእጃ ዙር፣ ግን እውነት ደግሞ መቼም ተደብቃ አትቀርም። አያችሁት፣ እውነት መቼም ተደብቆ አይቀርም። ቅዱስ ባክን ይህን ነገር ተናገር ብሎታል ናሆሜም በጣም ታፈቅራታል አይደል? ጽናትን ትወዳታል አይደል? እባክን ተናገር ሲሉት፣ አይ ጽናት ከሰማች ልጠላኝ ትችላለች። ሁለተኛ አትቀርበኝም። ይሄን ምን ብዬ ነው የምናገረው? በፍጹም አልሆን አይሆንም። ለጥቂት ጊዜ እታገሳታለሁ ሊና፣ ከዛ በኋላ ከሀገር ትወጣለች ብሎ እነሱን ሲያሳምን፣ ተው ግን አለው ቅዱስ፣ ተው እውነት ተደብቃ አትቀርም። በግልጽ ተናግረ ፍቅርህን ቀጥል። እስከ መች ነው የምትሸሸገው? እስከ መች ነው የምትደብቀው? አለው ቅዱስ፣ እኔ ምን ብዬ ነው የምናገረው? እኔ ምን አፋለኝ? የጽናትን ዓይን ለማየት ሁላ አፈርኩኝ። ቀን በቀን ውስጤ እየፈራ ነው እየሰጋ ነው። ምን ብዬ ልናገር? ከራቀችኝስ? ከጠላችኝስ? ከሸሸችኝስ? እኔ ያለሷ መኖር አልችልም። ይሄ ደግሞ በአጋጣሚን የተፈጠረው ወድጄ ፈቅጄ ያደረኩት ነገር አይደለም ማለት ቅዱስም፣ አዎ አቃለሁ፣ እረዳሃለሁ። ነገር ግን ያለውን ነገር በእውነታ በግልጽ የምትናገር ከሆነ ፍቅርህን መቀጠል ትችላለህ ጽናትም የምትረዳ አይነት ሴት ናት አለው ማለት ነው ቅዱስ ግን ኪራ ቢሸፋፍንም ናሆምም ቅዱስም ቢሸፋፍኑትም በስተመጨረሻ ከማን ነው ከሊናን የሰማችው ከሊና ሊና ለጓደኛዋ ደውላ በሌላ ምክንያት እያወራች እያለ እንደውም ለትንሽ ጊዜ እባከን ተባበረኝ፣ ለትንሽ ጊዜ መኖር አለብኝ ከአገር እስከ ወጣ ሁላ ብዬው አሁን እሺ ብሎኛል። በቃ ያለውን ዝርግፍ አርጋ ስትናገር ጽናቴ ደረጃው ላይ ቆማ እያዳመጠች ነበረ። ደነገጠች፣ ራሷን ስታ ወደቀች፣ ስቅስቅ ብላ አለቀሰች። እኔ እንጃ ስታለቅስ ራሱ አልወጣ አላት፣ በቃ ለቅሶው አልወጣ አላት እና ምን አግዱዬበት ነው አምላኬ ሆይ ምን አሳንሼበት ነው? ምን ባጎልበት ነው ችት ያደረገብኝ? ኪራሄን ያደረጋል ብዬ አንድም ቀናምኛ አላቅም። ነገር ግን በጆሮ የሰማው እኔ የሆነ ነገር እንዳለም ጠርጥሬ ነበረ። የዚች ልጅ መምጣትን የመጀመሪያም አላማረኝም። ምን አሳነስኩበት? ምን አጎደልኩበት? አምላኬ ሆይ ከእኔ የጎደለ ነገር ምንድን ነው? እሱ ከእኔ ያጣው ነገር ምንድን ነው? እሱ የውሸት ነበር እንዴ? ፍቅሩ የውሸት ነበር እንዴ አፈቅርሽ ሲለ ሲል የነበረው የውሸት ነበር እንዴ? በቃ እውነት፣ እኔ ምን ልበላችሁ የእውነት በጣም ነው ልቧ የተሰበረው በጣም ግን። እኮ ኪራ ለመናገር እየፈለገ ጽናቴ፣ ምንም ነገር ቢፈጠር አጠኝም አደል ሲላት፣ እኔ ያልጠላህን ትላለች። በዛ አንሳት እኮ እውነታውን ቢናገር ኖሮ ጽናትን በእጃ ዙር ብሰማ ራሱ እንደዚህ አትሆንም ነበረ። ምክንያቱም ቀድመ አልሰማችማ። ከኪራ አፍ ነበር መስማት የነበረባት። ኪራም ለመናገር ተሳቀቀ፣ በሰቀቀን አለቀ። ከባድ ነው የምር አንዳንዴ የምትወዱት ሰው ሳታስቡት እንደዚህ አይነት ነገር ሲፈጠር ለማመኑ ላይ ይከብዳል ኪራም አስቡበት አቅዱበትም ሳይሆን በአጋጣሚ ነው የተፈጠረው በአጋጣሚ የተፈጠረውን ደግሞ ችት እንዳረገባት ነው ጽናት የቆጠረችው ምክንያቱም ጽናት ላይ መፍረድ አይቻልም እዚህ ጋር ከባድ ነው ሁለቱም ላይ መፍረድ አይቻልም ኪራም በአጋጣሚ ነው ጽናትም በአጋጣሚ ነው የሰማችው ግን አንድ በአንድ እውነታውን አንድ ባንድ እውነታውን ከሰማች በኋላ ኪራን እንደምትቀበለው ተስፋ አደርጋለሁ። ከባድ ነው፣ አሁን ላይ በጣም ከባድ ነው። ኪራ ራሱ በጣም አዝኗል። እኔ እሷን ለማየት ራሱ ተሳቀኩ፣ ጽናትን ለማየት አፈርኩ፣ ስራዬን አሳፈረኝ፣ እኔም አውቄ ያደረግኩት ነገር አይደለም እያለ ያወራል ሰኒ እናም፣ ቅዱስ አብረው ነበሩ ያለው ነገር ቅዱስ አላስቻለውም። እንዶ ኪራ እንኳን ባይናገር እኔ ለሰኒ እናገራን እናገርና፣ ሰኒ እውነታውን ሄዳ ለኪራ ማን ነው ለጽናት ትንገራት በሚለው መቼም እውነት ተደብቆ ስለማይቀር በግልጽ ፍቅራቸውን ቢቀጥሉ በሚለው ቅዱስ ቀጥታ ሰኒ ቤት በሩን አንኳኩቶ ሄደ። ሲሄድ ሰኒ ነበረች። ሰኒ፣ የሆነ ነገር ልነግርሽ ነበረ። ምንድን ነው እሱ? እስኪ ቶሎ እንዲቋጭ እፈልጋለሁ አለች። እናም እነ ጽናት ቤት ያለችው አዲሷ ልጅ ሊና የለችም። አሀ ምንድን ነው? እኔ ጠርጠር ያለው ምንድን ነው የተፈጠረ ነገር አለ? እስኪ ንገረኝ ቶሎ በል፣ ጓግቻለው ወሬውን ለመስማት በጣም ነው የጓጓሁት አለች። እናም የተፈጠረው ነገር ቢኖር ምን መሰለሽ አላት። ምንድን ነው ቶሎ ነገረኝ ባክን። የዛን ቀን ማታ ኪራ ከጽናት ጋር አብሮ ተኝቶ ነበር። እናም ሊና፣ እኔ ከሰው ጋር ስደባደብ ስልክ ስደውል መጣ እኔን ሊታደገኝ። ከዛም በኋላ ሲመጣ እኔ ምንም አልሆንኩኝም። በቃ ወደ ቤት ከዛም እሺ ያለኝ ሄጄ፣ መኪናውን ገራጃ አስገብቼ እስክመለስ፣ ለካም ጠጥተው ሰክረው እነሱ ሌላ ክፍል ሄደዋል። እናም ተመልሼ ወደ መኪናዬ ገብቼ ተኛው ከእንቅልፌም ስነቃ በስተ መጨረሻ ኪራ መቶ ይሄን ጉዴ ሰራኸኝ አንተነ ብሎ ከእኔ ጋር ተጣላ። ነገር ግን አብረው ማደራቸውንም እሱን የነገረኝ እኔም በጣም አዘንኩኝ። እናም ሊናና ኪራ አብረው አደሩ። ኪራም በአጋጣሚ ነው ሰክሮም ስለነበረ ሊናም ሰክራ ስለነበር በአጋጣሚ የተፈጠረ ነገር ነው። ስለዚህ አሁን መንገር የለብሽም ተረጋግተሽ ጽናትን ለማስረዳት ሞክሪ። እናም ፍቅራቸውን በእውነት ይቀጥሉ። ይሄ ነገር ይሄ ውሸት ቢሸፈንም ዞሮ ዞሮ ጽናት መስማቱ አይቀርም። ጽናት ደግሞ በሌላ መስመር፣ በሌላ መንገድ ከሰማችሁ በድጋሚ ልቧ ይሰበራል። እባክሽን አሁን እንዳት ነግሪያት፣ ሰኒን ሲላት፣ ሰኒ እንዴት አልነግራትም አንተም እኮ ኪራ ጓደኛ እንደሆነ ለእኔም ጽናት ለእኔ ጓደኛዬ ናት፣ እንዴት ይሄ ነገር ሲሆን ዝም ትላለ? እንዴት ነው እንዲ የጽናት ልብ ኮ ስንቴ ነው ቆ የሚሰበረው? ስንቴ ነው ኪራ የሚጎዳት? ስንቴ ነው እንደዚህ የሚያረግባት? በቃ ፌንትን የነቀለችው ሰኒ ማለት ነው። ፌንት ነቀለች። እናም ሰኒ አንቺ ኮ እንድትረጂ እንጂ አሁን ሄደሽ እንድትናገሪ እንድታቃጥሪ እኮ አይደለም። ትንሽ እስኪ ተረጋግተሽ ጽናትን ማረጋግተሽ እንድትነግሪያት እንጂ አሁን ሄደ ሽማኮ እንድትነግሪያ አይደለም። እባክሽን ተረጋግ እባክሽን ተረጋጊ አላት። ከዛም ኪራን ጠሩት፣ ናሆሜም መጣ፣ ቅዱስም ነበር። ከዛ ጽናት ማነች ሰኒ በጣም ተናደደች፣ በጣም ግን ኪራ ግን ለምን ምን አረገች? ጽናት ምን ብትበድልክ ነው? ግን ለምን የምር ሰኒ ራሱ በጣም ተናዳ ፌንት ነቅላ በቃ ምን ልበላችሁ፣ አዘነች ተሰማት። ለካም እህቴ ወንዶችን ቶሎ አትቅረቢ የምትለኝ ለካም ትክክል ናት። እህቴ ጥፋት የለባትም፣ ምንም አላጠፈችም የኔ እህት። ለካም የኔ እህት ልክ ናት። ወንዶችን አትቅረቢ የምትለኝ ለካም እህቴ ትክክል ናት፣ እያለች ሰኒ አወራች። ከዛም ኪራ አንገቱን ደፋ። አዎ ሰኒ እኔ ጽናትን ጎድቻት አለሁ ልቧን ደግሜ ደጋግሜ ሰብሮ ያለሁ እኔ ለሷ የምገባ ሰውም አይደለሁም። ነገር ግን ይህን አስቤበት አቀጀበትም ሳይሆን በአጋጣሚ የተፈጠረ ነገር ነው። ሰክሬም ስለነበር ነው እንጂ ወድጄ ፈቅጃ ያደረግኩት ነገር አይደለም። እባክሽን ሰኒ እኔን ለመረዳት ሞክሬ አቃለሁ። እኔ ጥፋተኛ እንደንኩ አዎ ይገባኛል። አዎ አጥፍቻለሁ። በቃ የምር ራሱን እየወቀሰ በጣም ያሳዝናል። ራሱን በጣም እየወቀሰ ኪራ ማለት ነው። እና አንዳንዴ ሳታስቡት በሕይወታችሁ የሚገጥማችሁ ነገር ራሳችሁን እንኳን መልሳችሁ መላልሳችሁ ብትወቅሱም ያ ነገር ከህሌናችሁ አይወጣም ማለት ነው። ከባድ ነው፣ ምክንያቱም የተፈጠረው ነገር በጣም ከባድ ነው። በጣም ያሳዝናል። እናም ሰኒ በጣም አዝናለች። ቅዱስም በተፈጠረው ነገር አዝኗል። ናሆሜም አዝኗል። ምሩ ጠርጥራ ነበረ ይሄ ነገር የተፈጠረ ነገር በጀርባ አለ የሆነ ነገር አለ እንዲት አንዲት ማታውቃትን ሴት እቤቷ ልታስገባት ትችላለች ብላ ናሆሜን ደግማ ደጋግማ ምሩ ጠይቀችው ናሆሜ ደግሞ እንደውም ከነገ ካለፈ እኔ ጎትቼ ነው ማውጣት ሲል እንዴ ናሆሜ አንተም ታውቃታለህ እንዴ ስትለው በፍጹም እኔ አላውቃትም በፍጹም በፍጹም አላውቃትም አይ እኔ እኮ ሲጨንቀኝ እኮ ነው ጽናትና ኪራኮ በሰላም እንዲኖሩ ብዬ እኮ ነው ጎትቼ አውጣታለሁ ያልኩትኝ እንጂ ምንም የማውቀው ነገር የለም። ምን ያለው ግን እኮ ናሆሜ በደንብ ጠንቅቆ ያውቃል። ምክንያቱም ምሩም ከሰማች እንድትጎዳበት ስለማይፈልግ ነው ግልጽ ማድረግ ያልፈልገው እና ዞሮ ዞሮ ያው በዛም በዚህም ሆነ ጽናት ሰምታ በጣም ልቧ ተሰብሮ አዝናለች። በጣም ያሳዝናል። ስለነበረን ቆይታ አመሰግናለሁ። ተመልሰን እስክንገናኝ በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ